ሰላም! ሰላም ውድ የቻናል ቤተሰቦች፣ ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም ውድ ቻናሌ ቤተሰቦች፣ አሁን ኳል አካዳሚ በዛሬው ክላሳችን ደግሞ የአማርኛ ፊደላትን በማገጣጠም እንዴት ሰላምታ እንለዋወጣለን ወይም ለሰዎች እንዴት ሚሴጅ እንልካለን የሚለውን እያነበውኝ አሳያችኋለሁ። አማርኛና ሌሎች የትምህርት አይነቶችን በአጭር ጊዜ ማወቅ ከፈለጋችሁ ኦንላይን በኢሞ በዋትስአፕ በቴሌግራም እየደወላችሁ መማር ትችላላችሁ። በዛሬው ዝግጅታችን እንዴት ሰላምታ ለሰዎች እንደምትልኩ እያነበሁ አሳያችኋለሁ። እቺ ሰ ላ ም ሰ ላ ም ሰላም። እ ን ዴ ት እንዴት ሰላም እንዴት ነህ። ነህ ለወንድ ከሆነ ሰላም እንዴት ነህ ለሴት ከሆነ ደግሞ ሰላም እንዴት ነ ሺ ሺ እችን ህታ ጽፉና እችን ሺ ተጽፋላችሁ ሰላም ነ ሺ ነሽ። ከዛ ለመመለስ ከሆነ ደግሞ ተጽፎላችሁ አ ለ ሁ አለ ሁ አለው ደ ሂ ና ደህና ነ ሚ አለሁ ደና ነኝ ብላችሁ ትጽፋላችሁ ማለት ነው። ከዛ አ ንተ አንንተ ደ ህ ና ደህና ነ ህ አንንተ ደህና ነህ ብላችሁ ትመልሳላችሁ ወይም አንንተ ደህና ነ ሺ ነሽ ከዛ እ ግ ዚ አ ብሄር እግዚአብሔር ይ መ ስ ገ ን ይመስገን ይመስገን ተጽፎላችሁ ከሆነ እግዚአብሔር መስገን ብላችሁ ትጽፋላችሁ ማለት ነው። ደ ሂ ና ደህና ነ ሚ ደህና ነኝ ትላላችሁ ተላላችሁ። ከዛ ቤተሰብ ቤተሰብ ሁ ሉ ሁሉ ደና ና ደና ና ቸው ቤተሰብ ሁሉ ደና ናቸው ብላችሁ ትጽፋላችሁ ማለት ነው። ከዛ ደ ሂ ና ደህና ከዛ ና ቺ ው ናቸው ደህና ናቸው ማለት ከፈለጋችሁ ልክ እንደዚያ አድርጋችሁ ትጽፋላችሁ። ከዛ ስራ ስራ ጥሩ ስራ ጥሩ ነው ስራ ጥሩ ነው ስራ ጥሩ ነው ብሎ ስጠይቃችሁ ም ምንም አ ይ ልም አይልም። አይለም ጥሩ ጥሩ ነው ምንም አይልም ጥሩ ነው ትላላችሁ። የት የት ነው ነው ያለሀው ያለው የት ነው ያለኸው፣ ለወንድ ከሆነ የት ነው ያለኸው። የሴት ከሆነ ደግሞ የት ነው ያለ ሺው ሺው እቺ ሀ ሺ ትሆናለች። ሺ ማለት እቺ ነች። እዚህ ጋር ሺ ያለ ሺው ያለሽው ስራ ስራ ቦታ ነኝ። ስራ ቦታ ነኝ ወንድም ሆነ ሴት ስራ ቦታ ነኝ ብላችሁ መጻፍ ትችላላችሁ። አይዞህ አይዞህ፣ እሺ፣ እሺ፣ በርታ። አይዞህ፣ እሺ፣ በርታ፣ በርታ። ከዛ መቼ መቼ ነ ነው ነው ነው ትመጣ መቼ ነው ምትመጣ? ወይም መቼ ነው ምትመጪ? ምትመጪ፣ ለሴት ከሆነ መቼ ነው ምትመጪ? ለወንድ ከሆነ መቼ ነው ምትመጣ? ለወንድ ከሆነ ቀጥታ እስከዚህ ያለውን ትጽፋላችሁ፣ ምትመጣ ብላችሁ። ለሴት ከሆነ ደግሞ ምትመጪ፣ ችንጣ ትቀየሩና ጪ ታደርጋላችሁ፣ ምትመጪ። ከዛ እኔ እኔ አላውቅም እኔ አላውቅም እኔ አላውቅም ብላችሁ ትጽፋላችሁ። ፈ ፈጣሪ ፈጣሪ በፈቀደ በፈቀደ ጊዜ ጊዜ ነው ነው ፈጣሪ በፈቀደ ጊዜ ነው። በላ ስራ ስራ ጨርሰሃል ስራ ጨርሰሃል? የለም፣ የለም አልጨርሳችሁ ከሆነ የለም፣ አልጨረስሁም አልጨረስኩም፣ የለም አልጨረስኩም ብላችሁ ትጽፋላችሁ ማለት ነው። ከዛ ስትጨርስ፣ ስትጨርስ ደውልልኝ፣ ደውልልኝ ስትጨርስ ደውልልኝ። ከዛ እሺ፣ እሺ እደውላለሁ፣ እሺ እደውላለሁ እሺ እደውላለሁ። ወይም አሁን አሁን ጨርሻለሁ። ስጨርሱ ደግሞ አሁን ጨርሻለሁ ብላችሁ ቴክስት ታደርጋላችሁ ማለት ነው። ከዛ ምን ምን ነበር ምን ነበር ምን ነበር? ከዛ ስለ ስራ ላወራህ ነበር፣ ስለ ስራ ላወራህ ነበር እና እና ምን ምን አዲስ አዲስ አለ አለ ምን አዲስ አለ ትላላችሁ። ከዛ ምንም ምንም የለም የለም ወንድሜ፣ ምንም የለም ወንድሜ። ከዛ ደግሞ ሀገሩስ ሀገሩስ፣ ስለ ሀገራችሁ ማቀበል፣ ሀገሩስ፣ ሰላም ሰላም ነው። ሀገር ውስጥ ሰላም ነው ብላችሁ ተጽፋላችሁ። ከዛ አዎን ሰላም ነው ይላችኋል። አዎን ሰላም ነው። ጥሩ ነው ጥሩ ነው እና ምን ምን ነው ምን ነው ጠፋህ ጠፋህ። ከዛ ስራ በዝቶብኝ ነው። ስራ በዝቶባችሁ ከሆነ ስራ በዝቶብኝ ነው ብላችሁ ተጽፋላችሁ። ከዛ እሺ እሺ እረፍት እረፍት ስትወጣ ስትወጣ ደውል ደውል። እሺ እረፍት ስትወጣ ደውል እሺ ይላል። ከዛ በቃ ቻው በቃ ቻው። ልትለያዩ ከሆነ በቃ ቻው። ከዛ እሱ ደግሞ እሺ ቻው እሺ ቻው ብሎ በቃ ቻው ስትሉ እሺ ቻው ብሎ ይጽፍላችኋል። ለዛሬ ይዤላችሁ የመጣሁት ይች ጥር ምጥን ያለች ይችን መሰል ቪዲዮ ነው። በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ሰናይ ቆይታ ይሁንላችሁ።